አንዲት ወር ረመዳን ይኸው ሄዳለች። ከዚህ በኋላ ተመልሳ ትምጣ አትምጣ አንተ ዘንድ አይታወቅም። እዛች ረመዳን ላይ ትደርሳለህ አትደርስም አይታወቅም። ነገር ግን ማወቅ ያለብህ አስራ ሁለቱንም ወራቶች የፈጠረ የሆነ አላህ ሱብሓነሁ ተዓላ ሁሌም ሕያውና ሊመለክ የሚገባው መሆኑን ነው። ምናልባት ከረመዳን በፊትና በኋላ ያሉትን

ቀሪ ያህል ሊሆን ይችላል። ረመዳን ላንተ ከነበርክበት ወንጀል መውጫና መለማመጃ መልካም ነገሮችን ለመተግበር ጊዜ እንድታገኝ አላህ ጋር ለመተዋወቅ እድል የተሰጠህ ወር ሊሆን ይችላል። ያንን ወር ግን እያመለከ ከሆነ በእርግጥም ረመዳን እነሆ ሂዷል። ነገር ግን አላህ ስብሓነው ተዓላ አሁንም አለ። የዕባዳ ቦታዎች ጸጥ ብለዋል፣ ጭረጭ ብለዋል። ምክንያቱም ረመዳን ወጥቷልና። የረመዷን ሰዎች የሉም፣ ጠፍተዋል። በረመዷን ጊዜ የነበረው ለጋስነት ጠፍቷል። በረመዷን ጊዜ የነበረው ሰላምታ ጠፍቷል። በረመዷን ጊዜ የነበረው ዝምድና መቀጠል ጠፍቷል። በረመዷን ጊዜ የነበረው ቲላወተል ቁርአን አሁን ጠፍቷል። እርግጥ ነው አላህ ሰብሐነሁ ወተዓላ ከኛ የሚፈልገው ነገር የለም። አሁንም ድረስ በፊትም የነበሩ የአላህ ሰብሐነሁ ወተዓላ ጽኑ የሆኑ ባሪያዎቹ ግን አሁንም እሱን እያስታወሱና እሱን እያመለኩ ይኖራሉ። አላህ ሰብሐነሁ ወተዓላ ከኛ የሚፈልገው ነገር የለም። እኛ ሁላችንም ከአላህ ብናዞር ፊታችንን ከሱ ፈጽሞ የሚጎልበት ነገር የለም። ነገር ግን ለኛ በጣም ብዙ ጉዳቶች ይመጡብናል። እንዲሁም በጣም ብዙ ጥቅሞችንም እናጣለን። ስለዚህ ረመዳን አምላኪዎች ሳይሆን አላህን አምላኪዎች ለመሆን እንሞክር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ